መቤታችን ቤዛዊት ዓለም ናት። ለእኛ ማርያም ልብስም ምግብ ናት። ማርያምን እንወዳታለን፣ እናከብራታለን፣ ቤዛዊት ዓለም ብለን እንጠራለን። ሥጋዋን ቆረሰች ተሰቀለች ብለን የጌታ ክብር አለው የእሷ ክብር አላት እጅ እና ደግሞ ሰሞኑን በሚዘራው ነገር አትረብሹ። እመቤታችን ቤዛዊት ዓለም ናት። ለእኛ ማርያም ልብስም ምግብ ናት። ለዛሬ ለምንዘምረው መዝሙር እኮ መሰረቱ፣ የእኛ እናቶች፣ አባቶች በእውነቱ ቤተ ክርስቲያን እንኳን ባይተከል በማርያም ስም ከአንድ ዋርካ አጠገብ ተሰባስበው ጥሬውን ቆርተው ቄጠማ ጎዝጉዘው ስዕሏን እዚህ ያስቀምጠው። ነይ ነይ የምዬ ማርያም እያሉ እንዲህ አይነት ስብከት እኮ አለ። ይሄ ያስደንቃል። ያላቸውን ለማርያም ያላቸውን ፍቅር በዚህ አይነት ሲገልጡ ነው የመጡት። አሁን ዛሬ መዝሙሩ ክራሩ በገናው ሁሉ ከማለቱ በፊት በዚህ ላይ ነው እንዲህ እያልን የመጣን። ሰው እንኳን ቤዛ የሚል ስም ይሰጠዋል። ለገንዘብ እንኳን ይሰጣል። እንኳን ለመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምንድነው? አምላክን ከመውለዷ በፊትም ድንግል፣ ከወለደች በኋላም ድንግል እመቤታችን። ከኔም ጀምሮ እኮ ከታች እስከ በር ከፋችሁ ድረስ ያለው እኮ ዛሬ በስሟ በእንተ ስማ ለማርያም እያለ እየበላ እየጠጣ እየመጣ ነው። ይሄን መካድ አያስፈልግም። አንዷን እንጀራ ሳሪ ለነቅድስት ብሎ አንዷን እንጀራ ለስድስት በልቶ ይኖራል። እመቤታችን ውሃውን ወደ ወይን በምልጃዋ ይሄን ታምር ያደረገች እናታችን። መቼም ይሄ በዘመናችን የአውሬው መንፈስ ያልገባበት የለም። ይሄን መጠንቀቅ ያስፈልጋል፣ መረበሽ የተመረጡትን እንኳን እስከሚያስቱ ድረስ ይህን ሚያውቅ ክርስቲያን ሊረበሽ አይገባም። ግድ ነው በቃ ትንቢቱ ይፈጸም ዘንድ ግድ ነው። ጠቅላላ ይህን ድምፅ የምትሰሙ ክርስቲያኖች እመቤታችን ለእኛ ተስፋችን ናት። ከጎዶሎ ዓለም ወደ ሙሉ ዓለም የመለሰች ጌታን ጸንሳ ወልዳ ለእኛ የሰጠች የሕይወት እንጀራን የሰጠች የሕይወት ውሃን የሰጠች። ስለዚህ እኛ ማርያምን እንወዳታለን፣ እናከብራታለን ቤዛዊት ዓለም ብለን እንጠራለን። ይሄ ሳይገባን ቀርቶን አይደለም። ስጋዋን ቆረሰች፣ ተሰቀለች ብለናል። የጌታ ክብር አለው፣ የእሷ ክብር አላት። በየደረጃው የተሰጣቸው ቅዱሳን፣ ከዚህ ያላችሁ ሊቃውንት መምህራን፣ ሁሉ የእግዚአብሔር ልጆች፣ ስለዚህ አይዟችሁ፣ በእውነቱ ንጽና። አሁንም የቅዱሳን አባቶቻችን፣ የጻድቃን፣ የሰማዕታት የናውን ተክለ ሃይማኖት ጸሎት ከእኛ ጋር ስላለ በረከታቸው ከኛ ጋር ስላለ እመቤታችን ከኛ ጋር ስላለች ምንም ያሸብረን ነገር የለም። ሁላችሁም አይዟችሁ በርቱ። ይህንን በሚዲያችን እናስተምራለን፤ ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ መላእክትን፣ ስነ ምግባርን የተለያዩ አስተማሪ የሆኑትን ማህበራዊ ነገሮችን ሁሉ እዚህ አካባቢ የሚጠቅሙ ባህሎቹን ሁሉ እናሳያለን፣ ለዓለም እናስተምራለን። ለዚህ ሁላችሁም በርቱ፣ ጠንክሩ። በጸሎት በጣም መጠንከር ያስፈልጋል። መረበሽ ምንም አያስፈልግም። አእምሮ ባዶ የሆነ ሰው ነው ያው ይሄ ሌላው ይሄ ተባዩ ሁሉ የሚገባበት እንዲህ። አእምሮ በእግዚአብሔር ቃል የሞላበት ሰው፣ እግዚአብሔርን ያወቀ ሰው ጭርሱ አይሸበርም። እግዚአብሔር በያላችሁበት ቦታ ሁሉ ይባርካችሁ፣ ይጠብቃችሁ። በዓላችን የሰላም የጤና በዓል ያርግልን። ይችም ቤተክርስቲያን ከፈተና ከመከራ ይጠብቅልን። ከዚህ የተሰበሰባችሁትን ሁሉ እግዚአብሔር ይባርካችሁ። እራቅም ብላችሁ ደግሞ ይህን ድምፅ የምትሰሙ እኛን የምታግዙን በሀሳብ በጉልበት በገንዘብ፣ በተለይ በዚህ በእኛ ሀገረ ስብከት በእኔ ሀገረ ስብከት በየገጠሩ አብያተ ክርስቲያናት የምታንጹ ወንድሞች እህቶች ሁሉ በያላችሁበት እግዚአብሔር ይባርካችሁ። የቅድስት ድንግል ማርያም በረከት ከሁላችሁ ጋር ይሁን። እንግዲህ መጨረሻው ላይ አሁን ይሄ ያለ ነው በደብረ መንክራት አቡነ ተክለ ሃይማኖት በጻድቁ አቡነ ተክለ ሃይማኖት በመንበራቸው ፊት ነው ያለ ነው እና አሁን ለ ሰላሳ ሰባት አመት በጣም እየተሰራ ያለ ህንጻ በጸሎታችሁ እናንተ በምታደርጉት ድጋፍ ያው አሁን ስራው ተጨርሶ ግንቦት 24 ቀን ግንቦት 24 ቀን እንግዲህ ለፍጻሜ እየደረሰ ነው። እግዚአብሔር ለዚያ ቀን በሰላም ያድርሰን። በእያላችሁበት ያላችሁ ይህን ቀን እግዚአብሔር አድርሶን በዚያን ቀን ተሰባስበን እግዚአብሔር እንድናመሰግን፣ ሁላችሁም በእያላችሁበት በጸሎት በርቱ። የሚያስፈልገውን እገዛም አድርጉልን። እዚህም ያሉት በወረዳ ያላችሁ የወረዳ ስራ አስኪያጆች፣ የሰበካ ጉባኤ ሊቃነ መናብርት፣ ካህናት፣ በየርዕሰ ከተማው ያላችሁ ሁላችሁ ስለ አገዛችሁን ስለ ረዳችሁን በጣም እናመሰግናችኋለን። እግዚአብሔር ይባርካችሁ። እንግዲህ ሚዲያችሁ ሁላችሁም በየወረዳችሁ የሚሰራውን በአድባራቱ የሚሰራውን ሁሉ አብረን ተጋግዘን በእውነት የሚያንጸውን በጣም የሚበታትነው የሚረብሸውን ቋንቋ ሳይሆን እግዚአብሔር ያሳየንን ያመለከተንን አባቶቻችን ያስተማሩትን አስተምረውን ስርዓቱን ጠብቀን፣ ይህንን እንግዲህ ህዝባችን እንዲታነጽ እናደርጋለን። እንግዲህ በነገሮች ሁሉ እግዚአብሔር የተመሰገነ ይሁን።